እሺ አመሰግናለሁ። ፋኖ ደመላሽ መንግስቴ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለ ማርያም ማሞ ክፍለ ጦር ዋና አዛዥ ነኝ። ያው እንደሚታወቀው የኃይለ ማርያም ማሞ ክፍለ ጦር የተበሰረው ከዚህ ቀደም ብርጌዶች የነበረን እና በተለያዩ እንትኖች ውስጥ የነበረ አደረጃጀት ውስጥ የነበረውን በአንድ በማዋቀርና ጠንክሮ በመስራት በመሳሪያ ኃይል፣ በተለያዩ ነገሮች በሰው ኃይልም የሚፈልገውን ወታደር በማሟላት ወደ ክፍለ ጦር አብስረናል ማለት ነው። ያው መራሹ ብልጽግና የመንግስታችን የተቆጣጠረው ከእንደኛ ወረዳ 21 ቀበሌዎች አሉት። ከ21 ቀበሌዎች ውስጥ ሁለት ቀበሌዎች ብቻ ተዘፍጦ በመቀመጡ ሌሎች ቀበሌዎች በእኛ ቁጥጥር ስርና በአማራ ፋኖ ስር በመሆናቸው ይህ ሁሉ ወጣት አሰልጥነን አደራጅተን የተለያዩ ትጥቆችን በማደራጀት ና አስፈላጊውን በማሟላት ወደ ክፍለ ጦር አብስረናል ማለት ነው። ያው በህዝባችን ላይ ትልቅ ውዥንብር እየፈጠረ ነበር የነበረው አንዳንድ ሚኒሻዎችን በማስገባት እንዲዘረፍ ህብረተሰብ እንዲገደል እንዲበዘበዝ የማድረግ ብልጽግና ትልቅ ስራ እየሰራብን ነበረ እሱ እሱን በማጥራት ውስጣችን ገንዘቡ ሳንቲም በልቅም ቃ የሚሸረፍ ራሽ ሳንቲም በመስጠት የተለያዩ ሰዎችን በማስገባት ትልቅ ተጽዕኖ ሲያደርስብን ነበር። ይህን የተረዳው ግን ጽኑ ሰራዊታችን ከውስጡ ነቅሎ በማውጣት ነኝን የተላኩ ባንዳዎችን ነቃቅሎ ወደ መጡበት እርምጃ የሚወሰዱበትን በመውሰድ ወደ መጠበት የሚመለሰውን ሲነቃበት እየደነገጠ በመሄዱ አሁን ህዝባችን ላይ ትልቅ ስነልቦናው ተመልሶ በሙሉ በሙሉ በሚባል ደረጃ ከኛ ጎን በመሆን በጦርም በትጥቅም በስንቅም ህዝባችን ነው። ሎጂስቲካችን ማንም የለም ጥላችንም ሁሉ ነገራችን ህዝባችን ነው። ህዝባችንም እኛም የሰራዊታችንም ያለውን ህብረተሰብ ታች ድረስ ወርዶ በማዳመጥ ችግሮችን በመፍታት ያሉት ችግሮች ምንድን ናቸው ማለት በመገምገምና በማየት የወሰን ግጭት፣ የውሃ ቦይ መለቀቅ፣ የተለያዩ ችግሮችን በመፍታት ያሉ ነገሮችን በጤና ጣቢያ ጭምር መድኃኒት በማቅረብ ያለውን ሁሉ ህብረተሰቡ ይቸገራል ተብሎ የሚታሰበው ያው እንደኛ እንደ ሀገረ ማርያም ወረዳ አምቡላንስ፣ ብልጽግና ያው ከልክሏል። እናት በኮንትራት መኪና ነበር የምትሄደው። ሐኪም በማስገባት በየቀበሌው እናቶችን በማዋላድ የሚታመሙ ህፃናቶችን እዛው በማከም ትልቅ ስራ እየሰራ ይገኛል ማለት ነው፣ እንደኛ ክፍለ ጦር ማለት ነው። ይህን የተረዳው ህዝባችን ያው ሁሉንም ቀለብም ትጥቅም ተተኳሽም እያንዳንዱን ህብረት ሰው ከጎናችን ሆኖ ተኛ ሳናስገድዶ በራሱ ፍላጎት ከጎናችን ሆኖ እያገዘን ይገኛል ማለት ነው። ለጠቅላላ ለህዝቡ ማስተላለፍ የምንፈልገው መልእክት ምንድን ነው? አሁን በጦርነትም በተለያየ በስነንቦናም የተሸነፈው አሁን ደግሞ በሃይማኖት ውስጥ በመግባት ሙስሊምና ክርስቲያን በማለት የተለያዩ ፖለቲካዎችን እየነዛና የተለያዩ ነገሮችን እያደረገ ስለሆነ ይህን የተረዳ ህብረተሰባችን በደንብ አይቶ ከጎናችን ሆኖ ከማንኛውም ፖለቲካ ውስጥ ነፃ ወጥቶ ሃይማኖቱን ሁሉም ሃይማኖት የግል ነው፣ ሃይማኖቱን ጠብቆ ይህን መራሽ መንግስት ለአንዴና ለመጨረሻ ጊዜ እንድናስወግድ ማለት ፈልጋለሁ። ደረጃ ወደኋላ እየተጎተተው በእኛው ችግር ነው፣ በማንም ችግር አይደለም። ብልጽግና ስሩ እንዲቀጥል ያደረግነው የኛው የኛው መጓተት ነው። እኛ ውስጥ ደግሞ ያለው መጓተት ችግር ምንድን ነው ተብሎ ሲታሰብ በተለያየ አደረጃጀት ውስጥ ያለ ፋኖ የራሱን ፍላጎት ማሳካት የሚፈልጋለ ከተለያየ ከመንግስት ተልኮ ይዞ የመጡ አሁን እጃቸውን ሰጡኝ በሚል ያስገባቸው የተሰክስገው የነበሩ በተለያየ ተቋማት ውስጥ በፋኖ አደረጃጀት መስለው ልብሱን የፋኖ ልብስ ለብሰው ውስጣቸው ግን ብልጽግና የሆኑ አሸባሪና ህዝባቸውን ጨራሽ አራጅ የነበሩ ውስጣችን ተሰክስገው ኃይላችንን ሲያደናብሩትና እርስ በርስ ሲያታክሱት ቆይተዋል። አሁንም አደራ ማለት እንፈልገው ከላይ ላሉ አመራሮች አደራ ማለት እንፈልገው ለህዝባችን ሰላም ስንል፣ ለህዝባችን አንድነት ስንል፣ ትግሉንም በአጭር ጊዜ ለማሳጠር ስንል፣ ተደራርተን ተመካክረን ከታች እስከ ላይ ያለ አመራርም አባልም አንድ ሆኖ አንድ አይነት መልእክት በማስተላለፍ አንተ ትብስ እኔ ትብስ ተባብለን አንድ ሆነን የአማራን ህዝብ ነፃ በአጭር ጊዜ ውስጥ እንድናወጣ ማለት ፈልጋለሁ። በመጨረሻው በመጨረሻ የማስተላልፈው እንግዲህ ለሁሉም ነው በውጭም በውስጥም በሀገር ውስጥም ያላችሁ መላው የኢትዮጵያ ህዝብ ብዬ የማስተላልፈው በብሔር የማይለይ ትግሉ በየተራ ይበላናል ማንንም አይመርጥም። ና አንድ ሆነ ይህንን ለአንዴና ለመጨረሻ ጊዜ ይህን ስርዓት ገርስሰን ከስሩ ለመጣል ከጎናችን እንድትሰለፉ የኢትዮጵያን ህዝብ በሙሉ አደራ ማለት ይፈልጋለሁ። አመሰግናለሁ። እሺ ስሜ አመሰግናለሁ። ስሜ ፋኖ መለሰ ካሴ የአፋባ ደቡብ አማራ ሳምነው ዕዝ ምክትል የከሰም ክፍለ ጦር ኃይለማርያም ማሞ ክፍለ ጦር ምክትል አዛዥ ነኝ። እኔ የማስተላልፈው ትግላችን ከወጣንበት ከሁለት ዓመት በፊት አወጣጣችን ለአማራ ህዝብ ምክንያቱም የአማራ ህዝብ ተፈናቀለ፣ ተገደለ፣ ታረደ። ምክንያቱም የማንነት ጥያቄ እስከሆነ ድረስ ከወጣንበት ሰዓት ጀምሮ አወጣጣችን ከቀበሌ ከቀበሌ ወጥተን አሁን እዚህ አደረጃጀት ላይ ደርሰናል። ምክንያቱም ከብርጌድ ከቲም ከጋንታ ከሻምበል አልፈን ከሻለቃ እንዲሁም ከብርጌድ አሁን ክፍለ ጦር ለመመሰርት አስችሎናል። ስለዚህ ይሄ አደረጃጀታችን እንደዚህ ያደገው በህዝባችን ተወዳጅነት አትርፈን ነው። ምክንያቱም ወረዳው ተቆጣጠረው ከወረዳው 21 ቀበሌ ያለው ከ21 ቀበሌ አንድ ቀበሌ ብቻ ነው ወረዳ ያዘው እንትን ብልጽግና ያዘው ከዛ ውጭ ግን ያለውን ሙሉ ታውን ቀበሌ የሚያስተዳድረው የፋኖ አመራርና የፋኖ አባላት መሆኑን ያው ለዚህ ደረጃ ደርሰናል ም ብለው አመሰግናለሁ። እኛ የ ኃይለ ማርያም ማሞ ክፍለ ጦር አመራሮች ህዝብ የሰጠንና አባሎቻችን አምኖብን የሰጡን አደራ በቁርጠኝነትና በታማኝነት ትግሉን ግብ ለማድረስ እስከ መጨረሻው ድረስ ስርዓቱን ገርስሰን የአማራ ህዝብን እንዲሁም መላ የኢትዮጵያ ህዝብን ነጻነት ለማወጅ በቁርጠኝነት በታማኝነት ለመስራት ዝግጁ ነው። የመጨረሻ መልዕክት የማስተላልፈው የአማራ ህዝብ የተለያዩ ልዩነታችንን ወደ ጎን ትተን ለወጣንበት አላማ እና የወጣንበትን የአማራ ህዝብ ጥያቄ በአግባቡ እንመልስ የሚል ስት አለ። እሺ አመሰግናለሁ። ፋኖ ሞገስ ሸዋዬ ይባላለሁ። አማራ ፋኖ ብሔራዊ ቢሄራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለ ማርያም ማሞ ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ ነኝ። ያው ኃይለ ማርያም ማሞ ብርጌድ በነበረበት ሰዓት ብዙ ተጋድሎችን አድርጎ ለሁለት ዓመት ያክል ብዙ መስዋዕቶችን ከፍሎ በዚህ ልክ ወደ ክፍለ ጦር በማደጉ በጣም ደስ ብሎኛል። በዚህ አካባቢ የነበሩ በትግሉ የተሳተፉ አመራሮች ጭምር የበኩላቸውን አስተዋጽኦ አድርገው ህዝባችን ከጎናችን ቆሞ ጠላትን በተፈለገው ማሰብ ነው። ልክ እየመጣ የተቆጣጠራቸው ቦታዎች ይታወቃሉ። ኃይለማርያም ማሞ ክፍለ ጦር እንደ ክፍለ ጦር ሲመሰረት ቀጠናችንን በማስፋት ሰራዊታችንን በማደራጀት ከህዝባችን ጎን በመሰለፍ ከሌሎች አጎራባች ኦሮሚያ ክልል ጭምር ገብተን በማደራጀት ለዚህ በቅተናል ማለት ነው። ስለዚህ ከዚህ በመቀጠል የማስተላልፈው መልእክት ማንኛውም ከጎናችን ያለ ማህበረሰብ ችግር ሳይደርስበት ዝቅ ብለን ሰርተን ችግሩን ፈትተን ነገ ካሰብንበት እንደርሳለን። መነሻችን ቀበሌያችን ወይም ወረዳችን ቢሆንም የምናስበው ግን እንዳማራ፣ የምንታገለው እንዳማራ፣ የምንሞተው እንዳማራ ነው እና ሁሉም ወንድሞቻችን ከጎናችን ተሰልፈው መጀመሪያ የአማራን ህልና ለማረጋገጥ ከጎናችን እንዲሰለፉ የሚል መልእክት አለኝ። ከዛ ሲቀጥል በጀመርነው ትግል ላይ እያደረግነው ያለው ነው ተጋድሎ ቀላል የሚባል አይደለም። ቀላል የሚባል አይደለም። መንግስት ዘርፈ ብዙ የሆኑ አጀንዳዎችን ይዞ መጥቶ በሃይማኖት ጭምር እየከፈለ ሙስሊም ክርስቲያን እያለ እያጋደለን ነውና፣ ያለ ነው ጠበቅ ያለ ለህዝቡ ማስተላለፍ የሚፈልገው መልእክት። እዚህ ላይ የሃይማኖት አባቶች የሀገር ሽማግሌዎች ትልቅ ስራ መስራት አለባቸው። ምክንያቱም ሀገር የጋራ ነው፣ ሃይማኖት የግል ነው። ክርስቲያን ሙስሊም እያልን የምንገዳደል ከሆነ እየገደለን ያለው ብሔራችንን ፈልጎ ነው አማራ ናችሁ ብሎ እንጂ የሙስሊሙንም መስጊዱን እያቃጠለ የክርስቲያኑንም ቤተክርስቲያኑን እያቃጠለ አሁን ግን ፋኖ መጣልህ ሙስሊም ክርስቲያን ሆነ ተከፋፍለ ራስን ማዳን አለብህ እያለ አጀንዳ እየሰጣቸው አጀንዳውን ተቀብሎ የሚያስፈጽሙ አካሎችም ማስጠንቀቂያ ጭምር መስጠት ፈልጋለሁ። ህዝቡ እዚህ ላይ በትኩረት አይቶ ከጎናችን ተሰልፎ ሃይማኖት የግል ነው፣ በሃይማኖቱ እኛን ደግፎ የአማራ ፋኖ ካሰበበት መድረስ መቻል አለበት ማለት ነው። እናሸንፋለን እንደርሳለንም፣ ካሰብንበት። ምክንያቱም እንደ አማራ ፋኖ ትግል ስንጀምር በየሰፈራችን የጀመርነው በየሰፈራችን መጀመራችን የተለያዩ ተጽዕኖዎችን አምጥቷል፣ ወደ አንድ ለማምጣት ብዙ መስዋዕት አስከፍሎናል፣ እርስ በርስ አዋግቶናል። ከዚህ ነገር ወጥተን የበላይ አመራሮቻችን ቁጭ ብለን ለአማራ ህዝብ እስከወጣን ድረስ በሀሳብ የበላይነት ችግራችንን ፈተን ለአማራ ኩራት ስንሆን ኢትዮጵያን ፈልገን ማግኘት እንችላለን የሚል መልእክት ነው ያለ ኢትዮጵያን ፈልገን ማግኘት የምንችልበትም እኛ የምንታገለው ለሃይማኖት ወይም ደግሞ ለአማራ ብሔር ብቻ አይደለም። የጠፋችሁን የአባቶቻችንን ታሪክ ለመድገም ነው። የአባቶቻችንን ታሪክ ለመድገም ስንታገል ግን የአማራ ህዝብ፣ የኢትዮጵያ ህዝብ ከጎናችን ተሰልፎ ይሄንን አብይ አህመድ ፋሽስቱ መንግስትን እስከ መጨረሻው ድረስ መጋፈጥ አለበት ማለት ነው በየ እንደ ቀጠናችን ያለንበት ቀጠና ለአዲስ አበባ ያው እንደሚታወቀው መዳረሻችን ላይ ለመድረስ 80 ኪሎ ሜትር አካባቢ ድረስ ነው ያለነው እስካሌልቱ ፍቼ ድረስ የሚንቀሳቀስ ኃይል ግዙፍ ክፍለ ጦር ጭምር እንደሆነ ማሳወቅ እፈልጋለሁ። በዛው ስለዚህ ሁሎችም ሁሎችም ተዘጋጅተው የሚመጡበት ቀጠና የሚደርሱበት አካባቢ ይሄ ስለሆነ ከጎናችን ተሰልፈው ማንኛውንም ድጋፍ አድርገውልን ከማንኛውም ድርጅት ተስማምተን በሐሳቤ በላይነት አንድ ሆነን ትግላችንን እንቀጥላለን ማለት ነው እንደ አማራም እንደ ኢትዮጵያም ኩራት የሆነ ኃይል ስለመሰረትን ማንም ትግላችንን ወደኋላ ሊያስቀለብሰን ስለማይችል በዚህ ልክ ሳንከፋፈል፣ ሸዋ፣ ጎንደር፣ ወሎ፣ ጎጃም ሳንል እንደ አማራ አንድ ሆነን አሳምነው አደራ ተግብረን አማራን እናድን። ኢትዮጵያ የጠፋች ኢትዮጵያን እንፈልግ። አመሰግናለሁ። ጀርሻ ነው።